ፊልድ ማርሻል ብርሃኑ ጁላ አለኝ የሚለውን ጦር ማለትም ቢኤም 107 ዙ 23 አራት ሞርተር 12 ዲሽቃ ከ17 በላይ መኪና መኪናንም ሙሉ የታጠቀ ሰራዊትን ወደ ስማዳ አቅጣጫ ቢያስገባም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንት አባስ፣ አንደኛ ኮረም ስማዳ ሀገረ ቤዛን ብርጌድ አጀብ የአስባለ ጀብድን እንደፈጸመ መረጃዎች ተሰምተዋል። በቆታችንም ዝርዝር መረጃውንም አስደምጣችኋለሁ። በላስታ እስከ ድብኮ ጋሸና ቀጠና በተደረገ እልህ አስጨራሽ አውደውጊያ ሬጅመንት መሪውን ጨምሮ ከሰባት በላይ ያገዘዙ ስራዊት አመራሮች እጅ ሰጠዋል። በርካቶች አለቀዋለም። ሰላም እና ጤና ይስጥልኝ ለኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችን በእለተ ሰኞ ቀን ሰኔ 2 2017 ዓመተ ምህረት በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን ተረምጣላችሁ አብራችሁ ይቆዩም። በላስታ እስከ ድብኮ ጋሸና ቀጠና በተደረገው አወደ ውጊያ ሬጂመንት መሪውንም ጨምሮ በርካታ የአገዘዙ ወታደሮች ተደመሰሱ። የአማራ ፋናው ብሔራዊ ኃይል በወሎ ቤተ አማራ ቀጠና ላስታ አሳመነ ኮር ውባንት አባት ክፍለ ጦር ስር በአርበኛ ማድረጎ አስፈው የሚመራው የዋክሽም አድማስ ሻለቃ ተወርዋሪ ፋናዎች በብልጽግና ሰራዊት ላይ ከባድ ቁሳዊ ክስረት አድርሰዋል። በላስታ ጄኔራል አሳምነው ጽጌ ኮር ኡባንት አባት ክፍለ ጦር ስር የሚገኘው የዋክሽም አድማስ ሻለቃ ትላንት ማለትም ሰኔ አንድ ቀን ከጠዋቱ ሁለት ሰዓት ላይ መነሻውንም ጋሸና ከተማ አድርገው የተንቀሳቀሰው አንድ ሬጅመንት የጠላት ጦርም በጣጅ ዞሮ ቆላ አቅጣጫ ሲጓዝ በነበረ ደፈጣ በመያዝ በርካቶችን ሞትና ቁስለኛ ተሸክሞ ወጥቷል። በዚህም ቀጠና አድማ በተና ሚሊሻ ቃኝ አዝማች በወልጋ ሸለቃ አባት አርበኞች የዋክሽም አድማ ሸለቃ ቃኞች በሌላ አቅጣጫ ከላስታ መክታ በመስጠት የጠላትን ጦር በዲሽቃም አብራይ ተወታል። መዳረሻው ድልና ነጻነት የሆነውን የአማራ ሕዝብ ህልውና እስኪረጋገጥ ድረስም ውጊያችንን አጠናክረን እንቀጥላለን ብሏል። ጀግኖቹ ብርሃኑ ጁላ በኤም 107 ዙ ሦስትን ጨምሮ በቁጥር አራት ሞርተርና 12 ዲሽቃን ጭሮ ከ17 በላይ መኪና ስማዳ ብቻ በማስገባት በወረዳው በሚገኘው የቀጠና ነውስ ከተሞችን በመግባት አመጋገብና አለባበስና ጠቅላይ ልማትና አንድነትን ጀግነት ለኢትዮጵያ አስተምራለሁ። በዚህም ደግሞ በዓለምና በአፍሪካ ኢትዮጵያ እንዲህ አይነት ነገሮችን ጭምር በእኛ ሠራዊታችን እናስቀጥላለን በሚለም ፕሮፓጋንዳዎችን ለመንዛት የተንቀሳቀሰው የአብይ አህመድ ሰራዊት በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በሜጀር ጄኔራል ውባንት አባት አንደኛ ኮርስ ማዳበሪያ ቤዛ ነበር፣ ግን ድባቅ ተመቷል ነው የተባለው የመረጃ ምንጮቻችን በዚህ ልዩ ኦፐሬሽን ብሎም በሚጠራው ሳምንት የህዝብ ልጅ የሆነው ስማዳ ውስጥ የሚንቀሳቀሰው የሀገር ቤዛ ፋኖ ነው። አደረጃጀቱን እያዘመነና ከቤት አማራ ላስታ ሳምነው ኮርፋኖች ጋርም ቀጠናዊ ትስስር ስንሰራ ቆይተናል። በዚህም ቀጠናም ትስስር የበለጠ ጠናክረን የጠላትን ጦር ድባቅ እየመታ ነው እንገኛለን ሲሉም ተደመጠዋል። በዚህን ኢንጂነር ስመኘው በቀለ ክፍለ ጦርና አፄ ፋሲለደስ ክፍለ ጦር ፎገራ ወረዳ ወረታ ከተማ የአገዙ ካድሬ የአሰት ፕሮፓጋንዳ የማስመሰል ስራን በወረታ ከተማ ለመፈጽምና የፋኖንም ስም ለማጠላሻት ከተማውን የአካባቢውን አርሶ አደርን አስገድደው ለመስበክ ሲያስብ የነበረውን የአንደኛ ክፍጥር ፋኖች ሴረውን አክሸፈውታልም። የአማራ ፋኖቹም ወረታ ከተማ ላይ ተኩስ በመክፈት ካድሬዎችን ባሉበት ቦታ በቦምብ በማፍንዳት ቁጥረኞችን ጭምር በታትነውታልም። በዚህ ስብሰባም ከፍተኛ የብልጽግና አመራሮች የተገኙ ቢሆንም ያቀዱት እቅድ ሳይሳካ ቀርቷል። ያጼ ፋሲል ጀነራል ስመኞ በቀለ ክፍለ ጦር በቀጠናው ላይ የተቀናጅ ስራን በመከወን የጥላትን አንገት እያስደፋ ሴታዊ ተግባሮችንም እየፈጸመ ይገኛል። አንደኛ ኮር ከተመሰረተ ጊዜ ጀምሮ በቀጠናው የሚንቀሳቀሱ ሁለቱን ክፍለ ጦሮች ከደብረ ታቦር ባህር ዳር ይደረግ የነበረውን ዝርፋ፣ እገዳ፣ ግድያ፣ የነጻውን መንገላታት ሙሉ በሙሉ በሚባል ደረጃ ማስቀርተውታል። አንድ ቤት የወረዳ ያገዘዙ ነው። በትክክል ድንጋይ ቀበሌም እየፈጸመ ይገኛል። የአገዘዙ ሰራዊት የሆነው መከላከያ ቤተክርስቲያን ግቢ ውስጥ በድፍረት በመግባት በርካታ ከምጃ ቤት 400 ሺህ ብር ይዞ እንደወጣም ተነግሯል። አገዘዙም በርካታ ጥፋቶችን መፈጸሙንም አጠናክሮ ስለመቀጠሉ ነው የተነገረው። በሌላ መረጃ ውስጥ በትላንትና ዕለት ጀምሮ የተሸነፈው የብልጽግና ቡድን በሰሜና ቸፈሩ፣ ሊበን ኢስማላ፣ ሳምከራ፣ ቋንዛ ላይ ግለ ትጥቅ ያላቸው ተጠርነፋችሁ እኛን ስለምንወጥ አማራን ህዝብ የህልናንተ ጋይ የሆነውን ፋኑን ተዋጋላችሁ ያያለ ማህበረሰቡን እያሰረ ይገኛል። ይሁን እንጂ የግለ ትጥቅ ያላችሁ የሰሜና ቸፈሩ ታጠቃዎች ከገዛ ወገኖቻችሁ ላይ አፈሙዝ እንዳታዞሩ፣ ታሪካዊ ስህተትም እንዳትሩክ ሁዱ ለማሳሰብ ወደናልም

ውድ ተከበራችሁ ተከበራችሁ የፋሲሎ ኤች ዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሳቴ መደመጥ አለባችሁ ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። መልካም ቀን ተመኘሁም።